እንዴት ካቶሊክ ሆንክ በዮሀንስ ፈሪ ትርጉም አካሉ ጳውሎስ ህዳር 1984 ዓ ም ምዕራፍ 1 ቁጥር 1 የሕፃንነት ዘመን ሃይማኖቴ። ቄሱ ሃሌሉያ በማለት በጎላ ድምፅ ይጮኻል። ህዝቡም ይበልጥ በጎላ ድምፅ በመገረም አሜን አሜን በማለት መልስ ይሰጣል። መዝሙሩ እንደገና ሲጀመር ከድምፅ መርገብገብ ኃይለኛነት የተነሳ የመስኮቱ መስታወቶች ይሰበሩ ይሆን እያልኩ እገረማለሁ። በቤተ ክርስቲያን ውስጥ ያለው መተላለፊያ ስመለከት ኢየሱስ ራሱ በቤተ ክርስቲያኑ ውስጥ ወደ ላይና ወደታች ታች እየተራመደ የሚያመሰግኑትን ሰዎች በፈገግታ ሲመለከታቸው አየዋለሁ ብዬ አስብ ስለነበር! እዚህ ቦታ መገኘት እንዴት ድንቅ ነው እል ነበር! የዚህች የቤተ ክርስቲያን የመጀመሪያ ትዝታዬ ከ8 ዓመት የልጅነት እድሜ ይጀምራል። በዚያን ጊዜ መላዋ ቤተ ክርስቲያን አንድ ላይ ተሰብስባ ሰዎችም በከፍተኛ ድምፅ የሚዘምሩባቸው ዘመናት እንዲመጡ እመኝ ነበር። አንዳንድ ሰዎች በመዝሙሩ ተመስጠው ወደ ላይና ወደ ታች ይወዛወዙ ነበር። የመዝሙሩን ፍጻሜ ለማስመልከት ሰዎች ሁለት ጊዜ አሜን ሲሉ እያንዳንዱ ሰው ይንበረከክና በጴንጤቆስጥያዊን ጸሎት ይከተላል። በዚህን ጊዜ አንዳንዶች ከፍ ባለው ድምፃቸው እየጮሁ ይጸልያሉ፣ ሌሎች ደግሞ ተስፋ እንደቆረጠ አይነት ደረታቸውንና ራሳቸውን ይመታሉ፣ እንዲሁም ደግሞ ሌሎች በልሳኖች ይናገራሉ። በዚያን ጊዜ ይህን የልሳኖች ንግግር የማላውቀው የሀገር ቤት ቋንቋ አድርጌ ቆጥረው ነበር በእርግጥ ይህ ሁሉ ድንቅ ነገር ይገጥመኝ ነበር። እያደኩ ሲሄድም ቀስ በቀስ ትዕይንቱ ውስጥ መግባት ጀመርኩ። መዝሙሮችንም ከሌሎች ጋር በመደነቅ ዘምር ነበር። ጸሎትን በሚመለከት ግን የተለየሁ ነበርኩ። በጸጥታ ጸልይ ነበር። እንግዳ ቋንቋም ተጠቅሜ አላቅም። ይህንን አድርግ የነበረው ግን ስላልፈለግኩ ሳይሆን ስላቃተኝ ነበር። ይህም ስላሳዘነኝ ስለዚሁ በተደጋጋሚ ጸልይ ነበር። ስለዚህ ጉዳይ ይጨነቅ የነበረው ለምን ነበር? ምክንያቱም ለጸሎት በተንበረከከኝ ጊዜ ሁሉ ሰዎች ሲናገሯቸው የነበሩት እንግዳ ቋንቋዎች እነዚህ ሰዎች በመንፈስ ቅዱስ የመሞላታቸው ምክንያት እንደሆነ አድርጌ መገንዘብ ስለጀመርኩኝ ነበር። ኤሚሊ ግን አትጨነቅ በውሃ እስክትጠመቅ ታገስ። ምክንያቱም በልሳኖች መናገር የምትችለውና መንፈስ ቅዱስን መቀበል የምትችለው ያኔ ብቻ ነው ትለኝ ነበር። ኤሚሊ በዚያን ጊዜ ስለ ሐዋርያዊት ሃይማኖት ተልኮ እና ስለ ሃይማኖቱም ሥርዓት ይበልጥ ታስተምረኝ የነበረች ሴት ነች። ሆኖም በኋላ እንደሚገለጸው ስለ ካቶሊካዊት ቤተ ክርስቲያን እምነት ፍጹም የተሳሳተ አመለካከት የነበራት ናት። ከእሁድ እስከ እሁድ ወደ ቤተ ክርስቲያኗ ደጅ እንዲሄድ ያድርገኝ የነበረው የልጅነት ጊዜ የእርግጠኝነት ስሜት በጥምቀት ወቅት ስለሚያጋጥመው እንግዳ የሆኑ ገጠመኞች ብዙ ነገሮች ሰምቼ ስለነበር ለመጠመቅ በጣም ጓጓ ስለነበር ነው። የቤተ ክርስቲያናችን ወጣቶች ወንጌልን ለመስበክ በምንሄድበት ጊዜ ላልተለወጡት ሰዎች ስትጠመቁ ከመንግሥተ ሰማያት በሚወርድ ኃይል ትሞላላችሁ፣ እንዲሁም የጌታ መንፈስ በእናንተ ላይ ይወርዳል። ያን ጊዜ ሕያው የእግዚአብሔር መንፈስ ይሞላባችሁ፣ ፍጹም አዲስ ሰው ሆናችሁ ትለወጣላችሁ በማለት ይነገራቸው ነበር። ክፍል ሁለት ልዩ ፍላጎቶች። ዘወትርውድ የጸሎት ሥነ ሥርዓቱ ሲፈጸም የቤተ ክርስቲያን መሪዎች ስለኛ እንዲጸልዩልን ከሌሎች ሕመምተኛ ሰዎች ጋር እሰለፍ ነበር። በዚህም ጊዜ በልጅነቴ ዘመን እጅግ በጣም ስለጎዳኝና አሁን ግን ትንሽ ቀለል ባለው የአዙሪት በሽታ ወይም የሚጥል በሽታ እንደ መሰቃይ ያስረዳቸው ነበር። ይህንንም አደርግ የነበረው በራስ ምታት፣ በጉንፋን ወዘተ ይሰቃዩ የነበሩት ጸሎት ተደርጎላቸው ከጥቂት ቀናት በኋላ እንደተፈወሱ ይናገሩ ስለነበር ነው። እንዲያውም አዙሪቱ ተባባሰ። በዚህም የተነሳ እግዚአብሔር የኔን መሰቃየት ይፈልጋል ብዬ አስብ ነበር። አንዳንድ ጊዜ እግዚአብሔር ይጠላኛል ብዬ እንደማስብ ለአባቴ የነግረው ነበር። አባቴ ግን ዝም እንድል ብቻ ያስጠነቅቀኝ ነበር። የሰንበት ትምህርት ቤት መምህራችን ኢየሱስ ሕፃናትን እንደሚወድ ይነግረኝ ስለነበረ ኢየሱስ እኔን መውደዱ እውነት ይሆን? ከወደደኝ ደግሞ ለምን የአዞሪት በሽተኛ ሆንኩኝ እያልኩ አስብ ነበር። ኤሚሊ ግን በበኩሏ ሥቃዮቼ ሁሉ ስጠመቅ በኢየሱስ ደም ታጥበው እንደሚጠፉ ተነግረኝ ነበር። ቤተ ክርስቲያኗ የባህል መድኃኒቶችን መጠቀም የማትፈቅድ በመሆኗና ወላጆቼም ወደ ሆስፒታል ስላልወሰዱኝ የቀረኝ ተስፋ ከእሁድ እስከ እሁድ ወደ ቤተ ክርስቲያን ደጅ እንዲሄድ ያደርገኝ የነበረውን የልጅነት ጊዜ የእርግጠኝነት ስሜት የሰጠኝ እምነቴ ብቻ ነበር። እምነቴ ትንሽ ጠንከር ያለ ቢሆን ኖሮ እድን ነበር ወይ እያልኩ እስካሁን እደነቃለሁ። ክፍል ሶስት በልሳኖች መናገር። በልሳኖች በምትናገሩበት ጊዜ የምትናገሩት ስለምንድን ነው ብዬ ኤሚሊን ስጠይቃት፣ ውብ ስለሆነው የመንግሥተ ሰማያት ሕይወት ነው ትለኝ ነበር። እንዲሁም በእንቅልፍ ላይ እያለች እግዚአብሔር ወደ መንግሥተ ሰማያት እንደወሰዳትና በመልካም ሥራዋም ወደዚያ በምትሄድበት ጊዜ የምትለብሳቸውን ውብ የሆኑ ነጫጭ ልብሶችን እንዳሳያት ብዙውን ጊዜ ትናገር ነበር። እንዲያውም አንድ ቀን እግዚአብሔር ገሃነመ እሳትን እንኳ ሳይቀር የማየት ኃይል እንደሰጣት ትናገር ነበር። እነዚህ ቦታዎች ልክ እንደ ስዕል በመዘርዘር ከምትሰጠው ገለጻ የተነሳም አድጌ ትልቅ ሰው ከሆንኩ ክርስትና ከተነሳው እኔም ራሴ እንደማያቸው ሙሉ በሙሉ እርግጠኛ ሆንኩኝ። እንዲሁም ከጥምቀት በኋላ መንፈስ ቅዱስን ስቀበል ኢየሱስን ፊት ለፊት እንደማየውም ተማመን ነበር። የክርስቲያን እምነት ሳያዩ ማመን መሆኑን አላውቅም ነበር። በሌላ ቀን ደግሞ ሌሎች ቤተ ክርስቲያኖችም በልሳኖች ይናገሩ እንደሆን ለማወቅ ሌሎች ቤተ ክርስቲያኖችም ከሰማያዊ ኃይላት ይግባባሉን፣ በሌላ አባባል ሌሎች ቤተ ክርስቲያኖችም መንፈስ ቅዱስ አላቸውን ብዬ ኤሚሊን ጠየቅኳት። እርሷም ጥቂቶቹ ስትል መለሰችልኝ። እኔም ጎረቤቶቻችንስ ስል ጠየቅኳት። እርሷም እነርሱ መንፈስ ቅዱስ ሊኖራቸው አይችልም አለችኝ። እኔ ደግሞ ለምን አይኖራቸውም ስላት፣ ምክንያቱም እነርሱ ሮማውያን ናቸው አለችኝ። እኔም ሮማውያን ምን አጥፍተዋል ብዬ ስጠይቃት፣ ኢየሱስን የገደሉት እነርሱ ናቸው ብላ መለሰችልኝ። ከማንኛውም አይነት መዝገበ ቃላት በትክክል መረዳት የሚቻለውን አንድ ቃል ኤሚሊ በደንብ ካለ መረዳቷ የተነሳ ለሮማው ጳጳስ አስተዳደር የተለየ ታዛዥነት የሚያሳየውን የክርስቲያን ማኅበረተሰብ በኢየሱስ ክርስቶስ ዘመን ፍልስጤምን ይገዛ ከነበረው መንግሥት ጋር አንድ አድርጋ ተመለከተችው። እዚህ ቃላቶቿን የሚደግመው እውነት ምን ያህል ሊዛባ እንደሚችል ለማሳየት ስል ብቻ ነው። በመቀጠል ሰይጣናዊን ጸሎታቸውን ከማድረጋቸው በፊት የመስቀል ምልክትን በማማተብ ልቡን በጦር እንደወጉትና በእጆቹም ላይ ሚስማር እንዴት እንደቸነከሩ የሚያሳዩትም ለዚህ ነው። ብዙዎች በስሙ እንደሚመጡ ኢየሱስ በመጽሐፍ ቅዱስ አስቀድሞ በትንቢት የተነገረላቸው ሐሰተኞቹ የሰይጣን ሰባኪዎች እነርሱ ስለሆኑ ከእነርሱ ጋር ምንም አይነት ነገር አይኑርህ። ወደ ገሃነመ እሳት እንዳገባ የምትፈልግ ከሆነ አትከተላቸው። መጽሐፍ ቅዱሳቸው ከእኛ ጋር አንድ አይደለም፣ የእነርሱ በክፉ ነገር የተሞላ ነው ስትል መለሰችልኝ። ከዚህ በኋላ ለተወሰነ ጊዜ ካቶሊኮችን ጠላኋቸው። ካቶሊክ የሚለውን ስም መጥራት እንኳ ለእኔ እንደ ኃጢአት ነበር። ይህንንም ስም ከጠራው ተንበርክጌ በመጸለይ ከእግዚአብሔር ይቅርታ ጠይቅ ነበር። ክፍል አራት መንፈስ ቅዱስ። እኔ የእግዚአብሔር ለመሆን ብመኝም እንደ ኤሚሊያ አባባል አንድ ሰው ከእግዚአብሔር ጋር ለመገናኘት ተገቢ ይሆን ዘንድ ቀደም ሲል የፈጸመው ኃጢአቶችን ሁሉ በሚያነጻው በበጉ ደም ገና ስላልታጠብኩኝ አሁንም የሰይጣን ነበርኩ። መንፈስ ቅዱስን ያልተቀበልኩ ስለነበርኩኝ ሊኖረኝ የሚችለው ሌላኛው ብቸኛ መንፈስ የሰይጣን መንፈስ እንደሆነ መስሎታየኝ ሄሚሊ ግን የሰይጣንም መንፈስ የለብህም። የሰይጣን መንፈስ ሁለመናህን የሚቆጣጠረው መጥፎ ነገሮችን ስትሰራ ብቻ ነው። በዚህ መካከል ግን አንዴ ከተጠመቅ በኋላ ልብ ውስጥ ለመግባት የእግዚአብሔር መንፈስ አጠገብ ሆኖ ይጠባበቅልሃል እያለች ታበረታታይ ነበር። አንድ ቀን አንድ ሰባኪ በቤተ ክርስቲያን ውስጥ ከፍ ባለ ድምፅ ይሰብክ ነበር። በዚህም ወቅት አንዲት ሴት ከተቀመጠችበት አግዳሚ ላይ ወድቃ ወለሉ ላይ የተወራጨች የእባብን የአንበሳንና የመሳሰሉት አውሬዎች ስም እየጠራች መጮህ ጀመረች። ክፉ መንፈስ ይዟት ነበር። ይህችን ሴት ወደ ትክክለኛ ሕልውናዋ ወይም እርሷነቷ ለመመለስ በቤተ ክርስቲያኗ መሪዎች የሰላሳ ደቂቃ ጸሎት ተደረገ። በዚህ ጊዜ አንተ ሰይጣን በጌታ ስም አዝዥሃለው ከዚች ሴት ውስጥ ውጣ እያሉ በመጮህ ሲገፈትሯት አንገቷ ሊሰነጠቅ ጥቂት ቀርቶስ ነበር። በክፉ መናፍስት ተጎዳች የተባለችው ይህች ሴት ግን መንፈስ ቅዱስን ተቀብላለች የምትባል ነበረች። ከእንደዚህ አይነት ብዙ አጋጣሚዎች በፊትም ሆነ በኋላ በልሳኖች ትናገር የነበረች ናት። በአንድ ሰው ውስጥ የሰይጣን መንፈስና የእግዚአብሔር መንፈስ በመፈራረቅ እንዴት ሊኖሩ እንደሚችሉ በማሰብ ተደነቁ። አንዳቸው ሌላውን ለመቆጣጠር የሚያስችላቸው ጥንካሬ ሁለቱም መናፍስት የላቸው ማለት ይሆን? ከዚያን ጊዜ ጀምሮ ይህንን ጥያቄ ብዙ ብጠይቅም አጥጋቢ መልስ ግን አላገኘሁም። እስካሁንም ድረስ አይገባኝም። ክፍል አምስት አመታዊ ጉባኤ በየዓመቱ ነሐሴ ወር ውስጥ በመላዋ የሀገሪቱ ክፍሎች የሚገኙ የቤተ ክርስቲያናችን ቅርንጫፎች ለሶስት ቀን ጉባኤ ሉሳካ ላይ ይሰበሰባሉ። በአመቱ ውስጥ ደስ ከሚሉኝ ወቅቶች አንዱ ነበር። በዚህ ወቅት በጉባኤው ለመካፈል ከምዕራብ ጀርመን ቄሶች ይመጣሉ። እንዲሁም በአብዛኞች የፕሮቴስታንት ቤተ ክርስቲያኖች ውስጥ በተወሰኑ አጋጣሚዎች አንድ የሚከበረውንም ቁርባን ይኖራል። የጉባኤው ክፍለ ጊዜ እየቀረበ በመጣ ቁጥር በየቦታው ታላቅ የተስፋ ስሜት ይታይ ነበር። በተለይም አንድ ወቅት ክርስትና ለመነሳት ተቀባይነትን አገኛለሁ ብዬ ጓጉቼ ስለነበር ያንን ዓመት በተለይ ያስታውሰዋለሁ። ወጣት ስለነበርኩና ነገሮቹን ሁሉ ስዕላዊ በሆነ መልክ እንድመለከት ተደርጎ ትምህርት የተሰጠኝ ስለነበርኩ እርግቦች በዛፍ ላይ በግንቦች ጣሪያ ላይና ከወንዙ አጠገብ እንደሚያርፉና መንፈስ ቅዱስን ተቀብለው በልሳኖች መናገር ሲጀምሩ በብዙ ወጣቶች ትከሻ ላይ ለማረፍ የሚጠባበቁ አድርጌ ገምት ነበር። ጉባኤውም ቆንጆ ነበር። ከምዕራብ ጀርመን የመጣው ቄስ ታላቅ ስብከት ካደረገ በኋላ የአገሬው ቄስም በተራው ሰበከ። አንዳንድ ጊዜ ስብከቱ በለቅሶ በተለይም በሴቶች ለቅሶ ይቋረጥ ነበር። ይህም የእግዚአብሔር መንፈስ በሰባኪው ውስጥ በእርግጥ እንዳለ የሚያሳይ ምልክት ተደርጎ ይቆጠር ነበር። አንዳንድ ሰዎችም መንፈስ ቅዱስ እንደወረደባቸው ለመጀመሪያ ጊዜ በልሳኖች ይናገራሉ። በእርግጥ ከልብ የሚገልጽ አድናቆት ነበር። አንዳንድ ጊዜ ልክ የኤሌክትሪክ ዓይነት ስሜት በአከርካሪ አልፎ ወደ እጆቼና እግሮቼ ሲገባ ይሰማኝ ነበር። በዚህም ወቅት በእርግጥ እግዚአብሔር እዚህ ቦታ ላይ አለ እል ነበር። በጉባኤው መጨረሻ እሁድለት የቁርባን አሰጣ ስነ ስርዓት ነበር። አዲስ የተጠመቁ በቁርባኑ ተሳታፊ እንዲሆኑ ተብሎ ቀደም ባለው ቀን የጥምቀት ስነ ስርዓት ተካሂዶ ነበር። ምንም እንኳን ለጥምቀት ዝግጁ እንደሆንኩኝ ገና ባልቆጠርም ስነ ሥርዓቱን ከሌላው ጊዜ ሁሉ በበለጠ ፍላጎት ተከታተልኩኝ። ስነ ሥርዓቱም ሲጀመር አንድ የሀገራዊ ቄስ ሰዎች ከሚጠመቁበት ወንዝ አጠገብ መስበክ ጀመረ። ስብከቱም በአብዛኛው ስለ ጥምቀት አደራረግና አግባብነት ነበር። ቄሶቹ ሰዎችን የሚያጠምቁት መጥመቁ ዮሐንስ በዮርዳኖስ ወንዝ ውስጥ ያደርግ እንደነበረው ሰዎቹን ውሃ ውስጥ በመስፈቅ ነው በተለየ መንገድ የሚያጠምቁትን ሌሎች በመቃረን ነገር ግን ከእግዚአብሔር መንገድ መገንጠል ሰው የራሱን መንገድ መርጧል። ኢየሱስ የተጠመቀው በጽዋ ውስጥ ሳይሆን በዮርዳኖስ ወንዝ ውስጥ ነው ሲል ሕዝቡም አሜን ሲል ምላሽ ሰጠ። በዚህም ምክንያት በዓለም ላይ ካሉ ሕዝቦች ሁሉ መካከል ትክክለኛው መንገድ የምንከተል እኛ ብቻ ነን። ብቸኛዋ የእግዚአብሔር ቤተ ክርስቲያን እኛ ብቻ ነን ብዬ በማሰብ በመንፈስ እንድኮራ አደረገኝ። ክፍል ስድስት ስለመጠመቅ። በመጨረሻም በአሥራ ሁለት ዓመቴ ለጥምቀት ተመዘገብኩ። በዚያን ጊዜም በጣም ተደሰድኩኝ። ገና ዕለቱ ሳይደርስ ነጭ ጨርቅ ለብሼ በዙሪያ ያሉት ሰዎች ሲዘምሩ ይታየኝ ጀመር። ገና ከመጠመቂያ ውሃ ውስጥ ሳልወጣ በልሳኖች መናገር እንደጀመርኩ ነጭ ርግብ በላይ ላይ ሲያርፍ ይታየኝ ነበር። ከዚያም ክርስቲያን በመሆኔ ኩራት ሲሰማኝ ይታየኝ ነበር። በቤተ ክርስቲያኗ ውስጥ ያሉ ሁሉ በልሳኖች የመናገርን ስጦታ ይመኙ ነበር፣ ምክንያቱም የዚህ ልዩ ችሎታ አለመኖር እንደ መንፈስ ቅዱስ እጦት ይቆጠር ነበር። የኔ ምኞት ግን ከዚህም የላቀ ነበር። ምክንያቱም የእግዚአብሔር ፍቃድ ቢሆን ደረቴን ለመምታትና እየጮኩኝ ለመጸለይ እመኝ ነበር። ከዚህም ሌላ መንግሥተ ሰማይ ምን እንደምትመስል እግዚአብሔር በሕልሜ እንዲያሳየኝና እየጸለይሁ እያለሁ ኢየሱስ ወደ እኔ ሲመጣ እንዳየው እመኝ ነበር። መንፈስ ቅዱስ በላዬ ላይ እንደ መብረቅ ሲወርድብኝና አዲስ ሰው ሲሆን ይታየኝ ነበር። አንድ እሁድ እለት ከሰዓት በኋላ ማቴር በምትባል ከተማ እነዚያን ነጭ ልብሶች ስለብስ ኤሚሊት ነግረኝ የነበረ ሁሉ ታወሰኝ። የመጠመቂያ ጊዜ የደረሰ ልቤን በፍጥነት ይመታ ጀመር። ለአዲሱ ገጠመኝ ራሴን ለማዘጋጀት በልብሱ ተሸፍኜ ክንዴን ፈርጠም አደረግሁት። ከረድፍም አራተኛ ሰው ነበርኩ። ህዝቡ በደሙ ታጥበሃልን የሚለውን መዝሙር እንደጀመረ የመጀመሪያው ሰው ወደ ውሃ ውስጥ ሄደ። የመጀመሪያው ስንኝና ማረፊያ ካለፈ በኋላ ቄሱና አንድ ሌላ የቤተ ክርስቲያን መሪ ተጠማቂውን ውሃ ውስጥ ሦስት ጊዜ ደፈቁት። በዚህም ጊዜ ቄሱ በአብና በወልድ በመንፈስ ቅዱስ ስም አጠምቀሃለው ሲል ሕዝቡም እያጨበጨበ አሜን በማለት መልስ ሰጠ። አዲስ በተጠመቀው ሰው ላይ ምንም አይነት አካላዊ ለውጥ ባለማየቴ ገጠመኞቹ ምንም እንኳን ለተጠማቂው መንፈሳዊ ቢሆኑም ልክ ለሁሉ ሰው እንደሚታዩ አይነት ትክክለኛ ገጠመኞች ናቸው ብዬ ራሴን አሳመንኩኝ። ወደ መዋኛው ገንዳ እየቀረብኩ ብሄድኩ ቁጥር በውስጥ የነበረው የመረበሽ የመደናገጥ ስሜት በእያንዳንዱ እርምጃዬ እየጨመረ ሄደ። በመጨረሻም የእኔ ተራ ደረሰ። ወደ ውሃ ውስጥ ስገባ የልብ ትርታዬ ይበልጥ ይፈጥን ጀመር። ቄሱ ዮሐንስ ፈሪ በአብ ስም አጠምቅሃለው እያለ ሲናገር ውሃ ውስጥ ጠለቅ፣ በወልድ ሲል አሁንም ወደ ውስጥ ጠለቅ፣ እንዲሁም በመንፈስ ቅዱስ ሲል ህዝቡም። አሜን እያለ ጮኸ። በዚህም ጊዜ ይበልጥ ጎላ ባለ ድምፅ ትጮህ የነበረችው ኤሚሊ ነበረች። ከዚህም በኋላ ትንሽ ቆየሁኝ፣ ነገር ግን ምንም አልተፈጠረም። ምንም አይነት መንፈስ እንደ መብረቅ ሲወርድብኝና ሲገጥመኝ አላየሁም። የድሮ እኔ ብቻ ቀረው ከዚህም በኋላ ምንም አይነት ራእይ አልታየኝም ሲጸልይም ካለመጮህና ደረቴን ካለመምታቴ ባሻገር በልሳኖች መናገርም ፍጹም አልቻልኩም። ከሁሉም በላይ ያሳዘነኝ የነበረው ይህ በልሳኖች መናገር አለመቻሌ ነበር፣ ምክንያቱም መንፈስ ቅዱስን አልተቀበልኩም ማለት ነበርና። ይህ ከሆነ ከጥቂት ሳምንታት በኋላም ሌላ አዙሪት ተቀሰቀሰብኝ። በአጠቃላይ ምንም ለውጥ አልነበረም። በጊዜው በዚህ መልክ ባላየውም ሁሉን ነገር ኤሚሊ እንዳጋነነችው ተረዳሁ። ሆኖም ግን እግዚአብሔር የማይወደው አንድ መጥፎ ነገር አለብኝ ብዬ አስብ ይህም ምን እንደሆነ እንዲያሳየኝ እጸልይ ነበር። እግዚአብሔርም ካሳየኝ በልሳኖች መናገርን የሚያስችለኝን መንፈስ ቅዱስ ለመቀበል ይህን መጥፎ ነገር ማድረግ አቁማለሁ ብዬ ወሰንኩኝ። አሁንም ምንም አዲስ ነገር ሊፈጠር አልቻለም። በኋላም ምናልባት መንፈስ ቅዱስን ለመቀበል ገና ልጅ ሆኜ ይሆናል ብዬ በማሰብ አሁንም ትንሽ ጠበቅኩ። ይህም ጥበቃ በሕይወቴ ሌላ ጉልህ ለውጥ መታየት እስኪጀምር ድረስ ከአምስት ዓመት በላይ ነበር።